መቼ በተለያየሁት መቼ በተጋጨሁ ከሱ ጋር በተጣላሁ ብሎ የሚያስብ የለም፣ አንድም ቀን መለየትን። አንድ ሰሐቢ ያጋጠመውን ታሪክ ልንገራቸው። ሰውነቱ በጣም እየከሳ እየመነመነ መጣ። ሰውባን ይባላል። የረሱል ሰለላሁ ዓለይሂ ወሰለም አገልጋይ ነበር። ሰውባን ምንሆን ሆን ክልጅ አሉት። ምን ነው መነመን ክሳ ከሳ ሐሳ ራበ እማ፣ ታረዝክ፣ ቸገረህ አሉት። ያ ረሱላ ላህ ሁሉም ነገር አልሆነም አላቸው። ታዲያ ምን ሆነ ነው አሉት። ያ ረሱላ ላህ፣ እርስዎ ጋራ መዋል ማደር በጣም እወዳለሁ። ነገር ግን ከእለታት አንድ ቀን ምን የትዝ እያለ መጣ። አሁን አሁን ምን እያለ መጣ። ቀኑን በሙሉ እርስዎ ጋር እውልና ማታ ህጄ ደርሼ መመለሴን ሳስብ እረጋጋ ነበር። አሁን አሁን ግን ሞት የሚባለውን ነገር እያስታወስኩ ይመጣሁና ረሱል ጋር ዐለይሂ ሰላቱ ወሰላም ከተለያየን እሳቸው ከሞቱ፣ ወይኔ ከሞት ሁላችንም መሞታችን አይቀርም። ከዚያ በኋላ የመገናኛው እድል ምን ይኖራል? ምናልባት እንኳን ጀነት የምገባ እንኳን ቢሆን የኔና የእርስዎ ቦታ የት እንደሚሆን በማወቅ በፍጹም ይህ እድል እንደሚያመልጠኝ ሳስብ በጣም እየናፈቅኩ እየተሰየሁ መጣሁኝ አላቸው።

ጀነት ውስጥ የሚኖሩት ከነቢያቶች ላይ ነው ጋር ነው፣ ከሰማዕታቶች ጋር ነው፣ ከሷሊሖዎች ጋር ነው፣ ከስዲቆች ጋር ነው ብሎ ብስራት ይዞ መጣ ይላሉ። አነስ ብኑ ማሊክ ከሚያስደስቱ ዜናዎች ሁሉ ከተማርኳቸው ብዙ አስደሳች ዜናዎች ሁሉ የሰው ልጆች ከሚወዷቸው ጋር ይቀሰቀሳሉ የሚለው አስተምሮት ምርጥ ነበር ይላሉ ለምን ሌላ ነገር እንኳን ለዚህ የሚያበቃ ስራ እንኳን ባይኖረኝ ነቢዩንና አቡበክርን፣ ዑመርንና ዓልይን፣ ዑትማንንና ትላልቆችን ሰሓባዎች እወዳለሁና ከነሱ ጋር አላህ እንደሚያደርገኝ ተስፋ አደርጋለሁ ይላሉ። ሌላ ታሪክ አለ። በውሑድ ዘመቻለት ባሏ አባቷ፣ ወንድሟ የሞቱባት ሴት ዘማቾች ከተመለሱ በኋላ ማርዳት ጀመሩ። እንግዲህ መጀመሪያ አባቷን ነገሯት። አለቃቀሰችና ከይፈ ረሱሉላህ አለቻቸው። መልእክተኛው እንዴት ናቸው እስላቸው። ሁወ ቢኸይር፣ አረ በሰላም ናቸው እሳቸውስ አሏት። ትንሽ ቆይተው ደግሞ ወንድምሽ ሙቷል አሏት። ከዚያም ጠየቀች፣ አረ ረሱል እንዴት ናቸው አለች። ሁወ ቢኸይር፣ ጠሩ ናቸው፣ ደህና ናቸው እሳቸው አሏት። ትንሽ ቆይተው የባሏን መሞትም ነገሯት። ያአላህ ከዚህ በኋላ ደነገጠች እሷ። ቀስ በቀስ የረሱልንም ሞት ሊነግሩኝ ነው መሰለኝ ብላ ረሱሉላ የት ናቸው? አሳዩኝ! አለች ሃሁ ረሱሉላ ያው ናቸው ይው ነቢዩ ሰለላሁ ዐለይሂ ወሰለም ሲሏት፣ ሄደችና አጠገባቸው ኩሉ ሸይኢን ባዕደከ አምሩሁ ጀለሉን ያ ረሱሉላህ ከእርሶ ሌላ ያለው ሁሉ ጉዳቱ ቀላል ነው አለቻቸው። እርሶ እንኳን ደህና ሆኑልኝ።